በጎፋ ዞን የዛላ ወረዳና ጋልማ ከተማ ህዝቦች የወንድማማችነትና የአብሮነት መገለጫ የሆነው ገበያን የማቋረጥ ወይም የጊያ ካንሶ ክብረ በዓል የጎፋ ዞን ከፍተኛ አመራሮች፣ የአካባቢው የባህል መሪዎች፣ የአገር ሽማግሌዎች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች በተገኙበት በጋልማ ከተማ በድምቀት ተከብረዋል። ጊያ ካንሶ አዳዲስ ሙሽሮች ደምቀው ገበያ የሚወጡበት ልጃገረዶችና ጎረምሳዎች የሚተያዩበትና ሎሚ በመወራወር መፈላለጋቸውን የሚገልጹበት የፈረስና የበቁሎ ግልቢያ የሚከናወንበት አዳዲስ የተሾሙ ራሻዎች፣ ብታንተዎችና ሁድጋዎች ተብለው የሚጠሩ ባህላዊ መሪዎች ለህዝቡ የሚተዋወቅበት በዓል ነው። የጋልማ ከተማ አስተዳደር ከንቲባ አቶ ያይቆብ ዘካርያስ የጊያ ካንሶ ክብረ በዓል የጎፋ ጋዜ ማስቃላ በዓል አንዱ አካል መሆኑን ተናግረው በዓሉ ዘርፈ ብዙ ሁነቶች የሚከናወኑበት ነው ብለዋል። ጊያካንሶ ማለት ህዝቡ መስቀሉን ሲሸኝ በጋራ ሆነው ተነጋግረው ጨፍረው ገበያውን ሶስት ዙር ዞረው እስከ ቀጣይ ዓመት አንድ ሆነን መኖር አለብን የሚለውን ለማረጋገጥ ለማስረጃነት ሶስት ጊዜ ነው የምዞሩት። በቅሎ የያዘው በቅሎን ይዞ ሌሎች እየጨፈሩ ይዞራሉ። ከዛ በኋላ መስቀል ሸኘን ይላሉ። ገበያው ላይ እነሱ ሲዞሩ በሶስት ወር ውስጥ የተጋቡ በልቶ ጠጥተው፣ እነኝህ ጥሩ በልቷል ስለ ጥሩ ተመግበው ወጥቷል ልጆች ብለው ሰው አፕሪሼት ያደርጋል። ከዛ ውጪ ገና ለመታጨት የሚፈልጉ ካሉ ሎሚ እርስ በርስ ይወራወራሉ። በሰብ እነነሽ ኮሃላ ያታለች ምናም ብሎ ኩርፊያ ምናምን የለም። በመስቀል ሽኝት የተጋባ ሰላማዊ ሰው ነው ተብሎ ይወሰዳል። በእኛ አካባቢ የዛላ ወረዳ ዋና አስተዳዳሪ አቶ አንበሴ ሀናና የጊያ ካንሶ በዓል አዲሱ ዓመት የሰላም፣ የፍቅር፣ የበረከትና የወንድማማችነት እንዲሆን መልካም ምኞታቸውን የሚገልጹበት መሆኑን ጠቁመዋል። መስቀል በዓል እሳት ከወጣ በኋላ የመጀመሪያው ሳምንት ገበያ ነው የሚከበረው። ጊያ ካንሶ መጀመሪያ የሚገባው ባና ቀበሌ ነው። ሌሎች ቀበሌያት ደግሞ በዛ መልክ እየተከተሉ ይገባሉ። ስለዚህ ጊያ ካንሶ በየሰው እየጨፈረ እየተደሰተ የተጣሉት ታርቆው ከዚህ ገበያ የሚሄዱበት አብረው እየበሉ እየጠጡ የሚሄድበት በዓል ነው። ስለዚህ እሳቱ ከወጣ በኋላ የመጀመሪያ ገበያ ቀን የሚከበረበት በዓል ነው። ይሄ በዓል በጣም በድምቀት በወረዳችን በሁሉም ቀበሌ የሚሳተፍበት በዓል ነው የሚሆነው። የጎፋ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ኒክሰን ለማ በበኩላቸው ይህ በዓል ሕዝቡ አንድነቱንና አብሮነቱን አጠናክሮ የሚቀጥልበት በመሆኑ ይዘቱን ሳይለቅ እንዲለማና እንዲተዋወቅ መምሪያው ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። ይህንን ጊያ ካንሶ ቱባ በዓል ደግሞ እንዳይጠፋ ለትውልድ እንዲተላለፍ የመስቀል ኤክስቴንሽን እንደሆነ፣ መስቀል የሚያልቀው በዚህ በጊያ ካንሶ ስለሆነ ጥሩ ባህል ጥሩ እሴት ስለሆነ ወጣቶች የተጫጩ ወጣቶች የሚተዋወቁበት ለህዝብ ራሳቸውን የሚያሳዩበት የተጣሉ የሚታረቁበት ይሄ ታላቅ እሴት ስለሆነ ይህንን የማክበር የመጠበቅ የማልማት የማስተዋወቅ ከፍተኛ ኃላፊነት ይጠበቅብናል ብዬ አስባለሁ። በመርሃ ግብሩ ላይ የተገኙት የጎፋ ዞን ዋና አስተዳዳሪ ተወካይና የፍትህ መምሪያ ኃላፊ አቶ ደመላሽ ብላት በዓሉን ስናከብር አንድነታችንንና አብሮነታችንን ይበልጥ ማጠናከር አለብን ስሉ መልእክታቸውን አስተላልፈዋል። የወረዳዋንና የከተማ ካንትባን ልማት ለማሳደግ ይሄንን ኃይል ይሄን ፍቅር ይሄን ጉልበት እንዲጠቀም አባቶች፣ ወጣቶች፣ ሴቶች፣ አመራሮች ይሄንን እንደ ልዩ ኩነት መጠቀም መቻል አለብን።